ሰላም ቤተሰቦቼ እንዴት ናችሁ? እንዴት ከረማችሁ? እንዴት ቆያችሁኝ እያልኩኝ ዛሬም እንግዲህ በእርግቧ እና በንጉሱ ቸከስ ብየላችኋለሆኝ ይችን ሁለ ቀን እንግዲህ እነሱ በቡናውም በምኑም ፈታ እያሉ እየተዝናኑ እኔ ግን ያው ትንሽ ጤኔ እያስቸገረ የነበር እና ቪዲዮ መስራት አልቻልኩም። ዛሬ ግን ሦስቱንም ቪዲዮ ጠንቀቅ አድርጌላችሁ አንድ አድርጌ ይጄ እመጥቻለሁ ማለት ነው። የፈንዲሻ ቤተሰቦች የፈክዬ የአህሙ ወዳጆች የኒሙ ወዳጆች ማለት ነው፣ ላይክ ና ሰብስክራይብ እያደረጋችሁ ተከታተሉ ማለት ነው። ዛሬ ሶስት ባንድ ሙዬ ምን ይዛ መጣ የልትሉ ትችላላችሁ። እስከ መጨረሻው ካዳመጣችሁት ሶስት ባንዱን ትሰማላችሁ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻና ቤተሰቦች እንዴት ናችሁ? ከኒ ጋለው አልሐምዱላ ረብልአለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልብያለሁኝ በያላችሁበት የአላ ዝነትና ረህመቱ ላይላችሁ እያልኩኝ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ፣ እንዲሁም ነባሮቹ ላይክ ሸር እያደረጋችሁ መልካም አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፈጣሪ ሀገራችንን ሰላም እያደርግልን እያልኩኝ የዛሬውን ቪዲዮን ከመጀመሪያ በፊት አብሬያችሁ የሚቆየው የፖዚ ሸጋናት ነኝ። እስከ መጨረሻው ተከታተሉኝ ማለት ነው። ዛሬ እንግዲህ እየላችሁ የመጣሁት በያው እንደ ተለመደው የኔ ድምቀቶች የኔ ውቦች የኔ ፈንድሻዎች አልፎ የሚዲያው ድምቀቶችን እየላችሁ ቸከስ ብያለሁኝ። እናንተም እነሱን እየስመጣ አታሳፍሩኝም የኔ ምርጥ ቤተሰቦች ማለት ነው። እንደተለመደው ላይኳንም ኮሜንቷንም እያደረጋችሁ እያበረታታችሁ ነው። ከልብ አመሰግናለሁኝ። እንግዲህ ይህን ሁለት ቀን ቪዲዮ አመለጠኝ ማለት ነው። ምክንያቱም እኔ ያው አሞ የነበረ አሞ መጥቼ ደግሞ መዳን ቤት ከስራው ጋር በጣም እምቢ አለኝ አልሰራ አለኝ እና ተመልሼ ወደ ቤቴ ሄጄ ነበረ። ለዛ ነው ሀባይ ማለት ነው። አሁን ላይ ደህና አገኛለሁኝ፣ ያው አልሐምዱሊላ አትመመኝ አይባልም አንተው ማረኝ እንጂ ደህና ነኝ አሁን ማለት ነው። ለተጨ ለተጨነቃችሁ ሙዬም ኮንሽ ነው ጠፋሽ ያላችሁ በኮሜንት ያው ተመልሼ ስለ ሄድኩ ነው። እመሙ ጣን አለብኝና ከስራው ጋር አልክ አልክ ያዳ ለኝና ተመልሼ ሄቼ ነው። አሁን ተመልሼ ይላችሁ መጥቻለሁ። ጨርሶ እንዲ መራይዱ በጸሎታችሁና በዱአችሁ አትርሱኝ እያልኩኝ ማለት ነው። ዛሬ እንግዲህ እነፈንድሻዎችን ይዤ መጥቻለሁኝ። በቀደም እንግዲህ በሁለተኛው ሰርፕራይዝ ቡና እያፈላች በድርኢው ሽቲ ማለት ነው። ቡና እያፈላች ለየት ባለ ሴሪሞኒ የአህሙን ቤት እንግዲህ ወደዛና ወደዚህ አመነቃቅራ በቃ በአማረው ሁኔታ ማለት ነው። እሱ የጠበቀው ፈንድሻውና ፈንድሻ ረከቦቱ ምን ሁሉ ቀርቦ ነበር። ነገር ግን እስኪ ዛሬ እንኳን ለየት ላድርገው ብላ እንግዲህ የሴቷ ቅመም ፈክዬ ማለት ነው ለየት ባለ መልኩ ፈራርሻ መሬት ላይ እንግዲህ አፍልታ፣ አይታችኋል፣ እየተጨዋወቱ እየተላፉ፣ እየተቆነጣጠጡ እንግዲህ አንድ የሚወድሽ አብሮን ስንሆን የሚከታተለን እንደ ተለያየንም ሁለታችንንም የሚከታተለን አንድ ሰው ከውጭ የመጣ አግኝቶኝ በአደራ መልኩ አደራ አስረክቦኛል። መልእክት ነው መናገር አለብኝ ብሎ እንግዲህ ያው እንዳያችሁት መልእክቱን አድርሷል ማለት ነው። ልጅ ናት በጣም የምታምር ልጅ ናት። ጥሩ አስተሳሰብ ያላት ተጫዋች ያላት ልጅ ናት እና እንደ ወንድምም እንደ ታላቅም እንደ ሁሉም ነገር ሆነ ጠብቃት፣ ስታጠፋ እየቆረጠጥህ ብሎኛል ብሎ እንግዲህ ያው ቁንጣጤ ዋንም ሁለቱም እየተመካከሩ ነበረ ማለት ነው እና አደራ ተብያለሁኝ አደራ ተሰጥቻለሁኝ፣ እኔም አደሬን እወጣለሁ ብዬ ቃል ገብቻለሁኝ ብሎ እንግዲህ አህሙ ቃሉን አስተላልፋል ማለት ነው። እሷም እሺ ተቀብያለሁኝ፣ አመሰግናለሁኝ ብላለች። እንደ በፊቱ ምናገባህና አንተኔን ትቆጣጠራለህ ምንድነ አላለችም። ምክንያቱም ልጅ ነች ነበረች። አሁን ላይ ነፍስ እያወቀኝ ስለመጣኝ ሁሉንም ነገር እየተረዳችሁ ነው ያለችው ማለት ነው። እንግዲህ በትላንቱ ቪዲዮ ደግሞ እንግዲህ በአህሙ ቤት ያው አይታችኋል። መንገድ ላይ ሊዝናኑ ወጥተው እየተጫወቱ እያሉ ጥያቄ እየተጠያየቁ ነበረ ማለት ነው እድሜያቸውን ኩላ እየተጠያየቁ ነበር እና እንግዲህ፣ ያዘንክበትና የተደሰትክበት ቀን መቼ ነው ተብሎ እንግዲህ አህሙ እንዳያችሁት፣ እኔና አንቺ በተለያየንበት ሰዓት በጣም አዝኜ ተከፍቼ ነበረ። እንደገናም አዲስ አበባም ስገባም ለመጀመሪያ ጊዜ እሰራበታለሁ ብዬ ያሰብኩበትን ስልክም ስለተሰረኩኝ በዛ ሰዓት በጣም አዝኔ ነበረ ብሏል። እንግዲህ አሁን ደግሞ የተደሰትኩት ከአንቺ ጋር ተመልሰን አንድ ጋር በመሆናችን በጣም ደስተኛ ነኝ፣ ደስተኛ ሆኛለሁኝ ብሏል ማለት ነው። እንደ አጋጣሚ ሆኖ ትላንትና ይህን እየተጨዋወቱ እያሉ ፈኪ ከሀገሯ ከቻጊ ማለት ነው የመጣችበት ቀን ነበር። ወደ አዲስ አበባ የገባችበት ቀን ነበረ ማለት ነው። ትናንትና አንድ አመት እየሞላት ቀን ማለት ነው። እንኳንም አዲስ አበባ ገባሽ፣ እንኳንም ተለወጥሽ ለማለት እወዳለሁ። በዙ አጋጣሚ ማለት ነው። ፈኪ እንግዲህ በዛ ሰዓት ወደ አዲስ አበባ ትገባ ከአህሙም ጋር አይገናኙም ነበረ እንግዲህ ከአህሙም ጋር ያላቸው ሁኔታ በዚህ መልኩ አይሆንም ነበር ማለት ነው ያው እንግዲህ በመሀልም ውጣ ወረድም ቢኖረውም በዚህ መልኩ እንግዲህ አንድ አመት ሞልቷታል ማለት ነው። በአቅኮ ኬክ ቁርስልሽ ነበረ አከብርልሽ ነበረ ባለው መሰረት ትናንትና እንግዲህ ዛሬ እ መጀመሪያ ቀን አለ እንግዲህ መጀመሪያ ቀን እኔና ፈኬ ስንገናኝ ታስታውሱ እንደሆነ ታስታውሳላችሁ ብዬ አስባለሁ። አለ በደንብ ነው የምናስታውሰው አህሙ ማለት ነው። ያንን ግብዳም ያለ አበባ ይዘህ ማለት ነው መጀመሪያ ቪዲዮ ስትሰሩ ከጆሲ ጋር ያን ደረጃ ስትወጣ በደንብ እናስታውሳለን ማለት ነው። ዛሬም እንግዲህ ያንን በተመለከተ አበባዎች አበባ ሶስት ፍሬ አበባ ይዞ ኬክ አንድ አመት ሞላሽ የሚል ኬክ አሰርቶ እንግዲህ ሰርፕራይዝ አድርጓታል፣ ማለት ነው። ያው አንድ ሰው ስትወዱ ስታከብሩ፣ እንግዲህ የእሱን ደስታ በቃ በሆነው ባልሆነው ያ ሰው እየተደስቶ እንድታወት ነው የምትፈልጉት ማለት ነው። ያን ሰው ከልባችሁ ከወደዳችሁት ከፈቀራችሁት ማለት ነው። እና ዛሬ እንግዲህ ያችን አበባ ሲሰጣት ምነው፣ ሶስት ብቻ አለችው። እንግዲህ አንዷ አንቺ፣ አንዷ የእኔ ናት፣ አንዷ የልጃችን ብሏል። እንግዲህ ፈጣሪ ብሎ ያድርግላችሁ ማለት ነው። ዛሬ ምን ተመኘው መሰላችሁ? የአብርሽና የሩታን ፎቶሾፕ እያየሁ ነበር እና ምን አለ ፈጣሪ ቢፈቅድና የአሁንምና የፈኪንም ፎቶሾፕ ብናይ ፎቶሹት ነው የሚባለው ብናይ ብዬ የተማኘሁ ማለት ነው። እና ሁላችሁም ጽዱ አድርጉላቸው። እሱ ፈጣሪ ከፈቀደ የማይሆን ነገር የለም ማለት ነው። እና ኮሜንትም እያየው ነበረ። አህሙ በጣም ነው የምትወዳት በጣም ነው የምታፈቅራት እና ወደ ሓላል አድርገው ዝም ብለ ሃትጃጃል የሚል ኮሜንት አይቼ ነበር። ማለት ነው ያ እንግዲ፣ በሂደት ይሆናል። ኮሜንታቶሮች ቆይ ተረጋጉ፣ እንግዲ ረጋ በሉ። ደግሞ የሆነ የሰው ህይወት እንዳንበጠብጥ ማለት ነው። መረጋጋት ግድ አለብን እኛ ማለት ነው። ያው አሁን ላይ ጥሩ ሁኔታ ላይ ናቸው። በርቱ፣ አይዟችሁ። እንደዚህ ነው በቃ አሁን ላይ ማለት ያለብን እኛ። ሓላል አድርጉ፣ ተጣመሩ በሉ፣ ኒካ ሰሩ፣ ቀለበት ምናምን ማለት የለብንም አሁኑ ላይ። ምክንያቱም ሰርገኛ መጣ በርበሬ ቀንጥስ እንዳይሆን፣ ቆይና ተረጋጉ ማለት ነው ነው ረጋ በሉ። እነሱ አሁን ላይ ጥሩ ቦታ ላይ እየሄዱ ነው። ደህና እየሄዱ ስለሆነ ማንኛውም ፍቅረኛሞች የሚገናኙበት የሚያደርጉትን መጀመሪያ ላይ እያደረጉ ነው እና አረጋጉ እናንተ። ቆይ ረጋ በሉ ማለት ነው። ምክንያቱም ቶሎ እንትን እንዳይል ማለት ነው። የሆነ ነገር እንዳይፈጠር ፈራለሁኝ እኔ ማለት ነው። አሁን ላይ በጣም እያማሩ ስለሆነ እኛ ያለብን አሁን በቃ እንደዚህ ነገም በአዲስ ነገር ኑ፣ ነገም በአዲስ ነገር ኑ። በጣም ነው የምታምሩት፣ ታምራላችሁ፣ የእኛ ፈንድሻዎች እያልን ብርታ ስንሰጣቸው በሂደት ሁሉም ነገር ይሆናል ማለት ነው። ፈጣሪ ከፈቀደ ማለት ነው። የእሱ ፍቃድ ነው ማንኛውም ነገር ማለት ነው። እና ሀላል አድርጉት የሚለውን ነገር ያዝ አድርጉት ለጊዜው ማለት ነው። ይሆናል፣ የማይሆን ነገር የለም። እናንተ ጠብቁ ማለት ነው። እንግዲህ ዛሬ ያው እየተሳሳቁ እየተጫወቱ ነበር በዛ በኬክ ማለት ነው። እንግዲህ ከፈኪ አንድ አመቷን አከበረላት። ከሁለት ወር በኋላ ነው እንግዲህ የተገናኙት፣ አዲስ አበባ ከገባች ከሁለት ወር በኋላ ነው ከአህሙ ጋር የተገናኙት ማለት ነው። ከሁለት ወር በኋላ ደግሞ እኔ እናንተ የተገናኘበት ቀን ይሆናል ስትለው፣ በደማቅ ሁኔታ እናከብራለን ብለዋል። እንግዲህ እንጠብቃለን። እንሻአላህ ፈጣሪ ከፈቀደ እነሱ ደህና ከሆኑ ሰላም ከሆኑ ሁሉንም ነገር ያስተካክሉታል ማለት ነው ይሆናል እና እንጠብቃለን እኛ ማለት ነው። እሷ በዚህ ቀን ምን እያደረግሽ ነበር እያላት እየተንከራተትኩ ነበር፣ አገሩን ለማየት እየሞከርኩ ነበረ እየፈተሽ ተታክሲ ታክሲ እያልኩ ነበረ እያለች የሆነ አጋጣሚ ውሃ ጠምቷት እንኳን ራሱ ያንኩላ እየነገረችው ነበረ ማለት ነው። የዛሬውን ቪዲዮ እየተጨዋወቱ እንግዲህ በዚህ መልኩ አህሙ የፈኪን ደስታ ለማየት ኬክ ቆርሶላታል ማለት ነው። በጣም ያምራል በጣም ደስ ይላል። እንግዲህ አሁን ላይ በጥሩ ሁኔታ ቤታ እየሄዱ ስለሆነ እኛም ማበረታታት አለብን ማለት ነው። በርቱ፣ ቀጥሉበት እንላለን ማለት ነው። በቀጣይ እንግዲህ ግማሹ ኮሜንታተሮችም እንግዲህ የእነሱን ደስታ የሚወዱ የነሱን አብረው መሆን የሚወዱ ማለት ነው ቀጣይ ቀለበት እያሉ ነበረ። እንግዲህ ያው ፈጣሪ ከፈቀደው ማንኛውም ነገር የማይሆን ነገር የለም ማለት ነው። ሁሉም ነገር ይሆናል። ፈጣሪ እያደርግላችሁ፣ ፈጣሪ ከጎናችሁ ይሁን ነው ማለት ያለብንኛ ማለት ነው ኮሜንታተሮችም ለውጥ ማለት እንደዚህ ነው። በጣም ተለውጣችኋል አላህ ጀዛችሁን ይክፈላችሁ። እያልኩኝ እንግዲህ የዛሬው ቪዲዮ ሶስት ባንድ እንግዲህ ጠቅለል አድርጌላችሁ የመጣሁ ይመስለኛል። አብሬያችሁ የቆየሁት እንግዲህ እኔ እፎዚ ሸጋናት ነበርኩኝ። በቀጣይ ቪዲዮ እስከምንገና የፈጣሪ ሀገራችንን ሰላም እያሰማን እያልኩኝ ለቻናል አዲስ የሆናችሁ በድጋሚ ሰብስክራይብ አድርጉኝ እስከ ዛው ድረስ ሰላም አለይኩም ወራህመቱላሂ ወበረከቱ። ባይ ባይ። ወዳችኋለሁ።